የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ የብልጽግና ፓርቲ በሁለተኛ መደበኛ ጉባኤው ላይ ባስቀመጠው አቅጣጫና የውሳኔ ሀሳቦች ላይ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አብርሃም ማርሻሎ የብልጽግና ፓርቲ ምክር ቤትና የሴቶች ክንፍ ምክር ቤት አባል ወይዘሮ መሰረት መስቀልን ጨምሮ ሌሎች የሴት አደረጃጀት አመራሮችና ባለድርሻ አካላት በተገኙበት የውይይት መድረክ ተካሂዷል። በመድረኩ ላይ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሉ እንደ ሀገር የገጠሙንን ስብራቶችን ቦጎ ያስተካከልና እያስተካከለ ያለ ፓርቲ ነው ብለው የተገኙትን ውጤቶች ማስቀጠል ግን ከሁሉ ይጠበቃል ብለዋል። ብልጽግና ፓርቲ ሲመሰረት በሀገራችን የነበረውን ስብራት የኢኮኖሚ ስብራት፣ የፖለቲካ ስብራት፣ ያሳሰብ ስብራት በአንድ ጊዜ ሳይሆን ለረዥም ጊዜ የቆየውን ለመሻርና ለመናድ በኢኮኖሚ ለማሳደግ በመጀመሪያ ጉባኤ ላይ የተወሰኑ ውሳኔዎች በርካታዎቹን ቀይሮ የተለያዩ ሀገራት የፖለቲካ ፓርቲ አመራሮች እስኪያደንቁ ድረስ የመጣው ከፍተኛ ድሎች አሉ። ሲንደለማኝ ከመሆን ሲንደላኪ ኒውን ተብሎ የተሰራው ስራ ያመጣ ውጤቱን አድንቀን ግን እያንዳንዱ ቤተሰብ ራሱን ለመለወጥ መትጋት ከመትጋት ጋር ያለውን ጉዳይ በአግባቡም እንፈጽምና የሀገራችን ከፍታ እንድናረጋግጥ ለውይይት የመነሻ ጽሁፍ ያቀረቡት የብልጽግና ፓርቲ ምክር ቤትና የሴቶች ክንፍ ምክር ቤት አባል ወይዘሮ መሰረት መስቀሌ ፓርቲው በመጀመሪያው ጉባኤ ላይ ያስቀመጣቸውን አቅጣጫዎችን በአግባቡ በመተግበሩ ሂደት ውጤት እንደተመዘገበ ተናግረዋል። በሁለተኛው መደበኛ ጉባኤም የታየው ይኸው ስለመሆኑ አንስተዋል። በዚህ ሁለተኛ መደበኛ ጉባኤ የሴቶች ተሳትፎ ሰላሳ አንድ በመቶ ነበረ። ተጋባዥ እንግዶችን ሳይጨምር የአባል ጉባኤ ተሳታፊዎች ሪፖርት ነው። ይሄ 31 በመቶ ነው። ይሄ 31 በመቶ እንዲሳካ ፓርቲያችን 35 በመቶ ግብ አስቀምጦ ነበር ያወረደው። አንዳንድ አካባቢዎች ላይ ከነበረው ውስንነት የተነሳ 31 በመቶ ሴት ተሳታፊዎች ነበሩ። በምክር ቤት ምርጫም ፓርቲያችን ግብ አስቀምጦ ነው የተነሳው 25 በመቶ ለማሳካት ተሰርቷል። በሂደቱ 23 በመቶ የምክር ቤት አባላት ተመርጠዋል። ከባለፈው አንደኛው ጉባኤ ከተመረጡት በቁጥሩ ይሄ የበለጠ ነው። በስራ አስፈጻሚ ደረጃም 22 ፐርሰንት ሴቶች የስራ አስፈጻሚ አባል ሆነው ተመርጠዋል ማለት ነው። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ ዘውዲቱ ዘለቀ በበኩላቸው ሴቶች በሁሉም ዘርፎች ላይ ተጠቃሚ ለማድረግ በሁለተኛው መደበኛ ጉባኤ ላይ የተላለፉትን በመተግበር እና የውሳኔ ሰጭነታቸውን ለማረጋገጥ ጉል አስተዋጽኦ እንዳለው አብራርተዋል። በዛ በውሳኔ ሰጭነት ላይ በሴቶች ሴቶች ወደ ራሳቸውን ንብረት ወደ ማፍራት እንዲደርሱ ሴቶች በፖለቲካዊ ካው ዘርፍ እንዲበቁ ሴቶች በተለያዩ ጉዳዮች ላይ መወሰን የሚችሉ ብዙ ነገሮች ተላልፈዋል እና ያንን ደግሞ እስከ ታችኛው ኮሚኒቲ ድረስ የማውረድ ስራ የሚሰራበት መድረክ ነው። መድረኩ እዚህ የሚቆም አይደለም። የሀገሪቱን ብልጽግና በዘላቂነት ለማረጋገጥ ሴቶች ሚናቸው ትልቅ እንደሆነ በመገንዘብ በአግባቡ ሊወጡ ይገባልን ብለዋል። ሁሉም ሰው ይህንን ኃላፊነቱን ወስዶ በሴቷ ጉዳይ ላይ የሴቷ ጉዳይ የኔ ጉዳይ ነው፣ የሴቷ ነገር የኔ ነገር ነው፣ ለሴቷ የሚበጅ ነገር ለእኔ ይበጀኛል ለሴቷ የሚጎል ነገር ለኔ ይጎልኛል ብሎ አምኖ ተቀብሎ እስከ ታችኛው አድርሶ ውጤት ማምጣት እንዳለባቸው መልእክት ለማስተላለፍ ወዳለሁ። የጉባኤው ተሳታፊዎች በበኩላቸው የብልጽግና ፓርቲ ሴቶች ክንፍ ያስተላለፋቸው አቅጣጫዎችንና ውሳኔዎችን በአግባቡ በመረዳት የሴቷን አቅም ለማጎልበት በትኩረት ሊሰራ ይገባል ነው ያሉትም። ምንድን ነው ፓርቲው ጉባኤ ያስቀመጠው የሚለውን እኛም መጀመሪያ አውቀን ከታች ያሉ መዋቅሮቻችን ላይ ይህንንም አስሩንም አቅጣጫዎች መድረክ በየደረጃው አካሂደን እነሱ ጋር አድርሰን አቅጣጫ ላይ ያስቀመጠውን ተግባራዊ አድርገን ሕዝቦቻችን ወይም አባሎታቻችን ውጤታማ እንዲሆኑ እናደርጋለን። አገር ራሱ በሴት ነው የምትጠራው፣ ና ሴቶች ስጠናከሩ አገር ትጠናከራለች። ለምን ሁሉንም ቤተሰብ ይዛ የምትንቀሳቀስ ሴቷ ናት። ልጅ ወጣት ስጠናከር ወጣቶችን እናጠናከራለን በኢኮኖሚ በሁሉም ነገር ስንል ሴት አለች እናት አለች ብዙ ነገር ይጠበቅብናል። የፓርቲው አባላት ቁጥር እንዲጨምር። ከስር ከደጋፊያኖቻችን ምልመላ እያደረግን አዲስ አበባ አባላቶችን እየጨመርን ጠንካራ ፓርቲና ቅቡልነት ያለው ፓርቲ ለማድረግ ጠንክረን እንሰራለን። የብልፅግና ፓርቲ ሁለተኛ መደበኛ ጉባኤ ያስቀመጣቸውን አቅጣጫዎችና ውሳኔዎች ከክልል ማዕከል ባሻገር ወደ ታችኛው መዋቅር ድረስ ውይይት እንደሚደረግበትም ተመላክቷል።